ያው እኔ በራሴ ጉልበት አይደለም፣ በራሴ ድጋፍ ነው አይደለም፣ በእግዚአብሔር ኃይልና እርዳታ ቁጥር ሶስት አልበም የፈወጡመ በመልቤስ ነው ያዘጋጀሁት። ግን ለዚህ አልበም ወይም ለመዝሙር ስራ ብዙም አልተጨነቅም ነው። እኔ የተጨነቅኩት ትውልድ ብባረክ የምን ነገር ነው፣ አባቶች ትውልድን ብባረጉ የምን ነገር ነው። እኔ በጣም ያስጨነቀኝ ነገር እሱ ነበር። አሁን እዚህ ያሉ አባቶች እባካችሁ ምናልባት

ባ ሱማ በ1967 ዓ ም የመጀመሪያውን መዝሙር የጻፈና የዘመረ ለአገልግሎት የማይመቸውንና እጅግ በጣም አስፈሪ የደርግ ዘመን ብዙ መከራዎችን እና ፈተናዎችን በጻውትና በትጋት ያለፈ ረዥም ርቀት ያለውን መንገዶችን እየተራመደ ያገለገለ በ1983 ዓ.ም የመጀመሪያውን ቁጥር አንድ ካሴት ያሳተመ በ1987 ዓ.ም ም ጋብቻን የመሰረተ አሁን የአራት ልጆች አባትና የትውልድ አባት

በትውልድ ስም ከልብ አመሰግናለሁ፣ እናመሰግናለን። ከዘማሪ ዳዊት አባይነህና ቤተሰብ ሁለተኛ እና በዚህ ነገር ላይ የተሳተፈችን በ1975 የመጀመሪያ መዝሙሯን የጻፈች በጊዜው በነበረው በቤተ ክርስቲያን ደንብና መዋቅር መዋቀር የእልብታ በፍርድ ዝም የማይፈቀድና ቁጣ ምስቃሽ ተግባር በተባለበት ጊዜ ላይ ቃል በቃል እልል እልል እያለች እየዘመረች ቅጥር አንም ካሴቷን በ1987 ያሳተመች እና ካሴቱ በታተመበት ዓመትም ካሴቱ በታተመበት በ87 ዓመት የሦስት ልጆች እናትና ለአርባ ሁለት ዓመታት በት ለትውልድ በረከትና ምሳሌ ሆነ የብዙ ትውልድ እናት ዛሬም በብርታት እያገለገለች ያለችው እልል እልል እልል እያለች የሚሰራ አማረች እሳት ለምሳሌ በመሆን በህይወት ዘመን አገልግሎት የህይወት ተሞክሮ ስላበረከቱ በትውልድ ስም ከልብ እናመሰግናለን። ከዘማሪ ጋር በ1977 ዓ.ም የመጀመሪያ መዝሙሩን እየተቀበለ ወይም እየጻፈ ከአገልግሎት ቦታ ስንመለስ በበቅሎ ተቀምጦ ሲጓዝ እሱ የተቀመጠበት በቁሎ ደንብሮ በሾቅ መሀል ላይ ስትሄድ ሰውነቱ ደም በደም ሆኖ በተከሰተው አደጋ ሳያዝን ጌታን እያመሰገነ ወደ ቤቱ የተመለሰ በ1985 ዓ ም የመጀመሪያን ቁጥር አንድ ካሴት ያሳተመ እና በ1996 ዓ ም ጋብቻን የመሰረተ አሁን የአራት ልጆች አባት አርባ ዓመት ለትውልድ በረከትና ምሳሌ በመሆን የብዙ ትውልድ አባት ዛሬም ብርቱ ሆኖ እያገለገለ ያለ ድለው እንችን አደረገ አባታችን የመጀመሪያ መዝሙር የጻፈው በአስራ ዘጠኝ ሰባ ስምንት ዓመተ ምህረት ነው። በአገልግሎት ዘመኑ አንዴ እንዲያገለግል ወደ ተጠራበት ቦታ ሲሄድ የተቀመጠበት ረ ሲሄድ በቅሎ ላይ ተቀምጦ ሲሄድ እሱ የተቀመጠው በቅሎ ደብሮ በውስጥ ስትል የለበሰውና የያዘው ልብስ ሰብስ የያዘው ልብስ ሲመሰብስ

በ27 ዓመት ብረት ጋብቻን የመሰረተ አሁን የሁለት ልጆች አባት 39 ዓመት ለትውልድ በረከትና ምሳሌ በመሆን የርሽቱ አባት ዛረቱ ሆነው እያገለገሉ ያለው በየሁም ስነ ሁሎ አገልግሎት የህይወት ተሞክሮ ስላበረከቱ በትውልዱ ስም ከልብ እናመሰግናለን። ከዚም ከዘማሪ ዳዊት አበይነህና ቤተሰቡ ለሳ በ1981 ዓ.ም ለመጀመሪያ ጊዜ መዝሙሮችን ጽፎ አገልግሎቱን የጀመረ በአገልግሎት ዘመኑ እጅግ ከባድ ጊዜያትን በብዙ መከራና ስቃይ የያዘውን በትር ሳይቲል በእግር ተጉዞ ከውሳና ፈንታ ከፈንታ ዱራሜ ከዱራሜ ውሳና እየተራመደ በረሃብና በውሃ ጥም ተጎድቶ ስላገለገለ ጌታ ብቻ እየተናገረ እያመሰገነ ይኖረ። በ1990 ዓ.ም የመጀመሪያ ካሴት ያሳተመ

የዝማሪ ጸጋን ተቀብያለሁ ብላ ከአባቱ ጋር መንገድ ይዘው የዘመተ በአስራዘጠኝ ዘጠና ሁለት ዓመተ ምህረት የመጀመሪያን ካሴት ያሳተረ በአስራት በአስራዘጠኝ ሰማንያ አምስት መጨራሻ አካባቢ ጀምራ የመዝሙር ጸጋስ ተቀብያለሁ ብላ የጻፈችውን ለትውልድ ለማድረስ ልጅነቷን ሆነ ሴትነቷን ሳይመግራት በብዙ ፈተናይንና በብዙ ችግር መል አልፋ ከላይ በተተከሰው በተመሳሳይ ወቅት በአስዳፈት ነው ጠበትብረት የመጀመሪያ ቁጥር አንድ ካሴት ያሳተሞች ስደመር ሁለቱም ባለ ታሪኮች በሺህ ዓመት ምረት ጋብቻ መስርተው የሶስት ልጆች እናትና አባት በመሆን ሁለቱም በመዝሙር እያገለገሉ የተሰማሩ አሁንም ለትውን በረከት ይኖሩ

በህይወት ዘመን አገልግሎት የህይወት ተሞክሮ ያበረከታችሁ ድኖች ስለሆናችሁ በትውልድ ስም ከልብ እናመሰግናለን። ከዘማሪ ጋር እና ቤተሰብ በ1986 ዓ ም የመጀመሪያ ቁርን መጽሐፍ ጀመረች ለክርስቶስ ፍቅር እና ለዝማሪ አገልግሎት ትልቅ ቦታ ያላት በ1988 ዓ ም ላይ ጋብቻን መሰረተች። ብዙ ተስፋ አስቆራጭ ሁኔታዎችን አልፋ ልጅ አዝና ጥሪዋን ሳትጤር ከጋብቻ በኋላ የአገልግሎት ድርሻዋን ወይም መዘመርን ዓላማ አድርጋ የተጋች በ1996 የመጀመሪያ አልበሟን ያሳተመች ባደገችበት አካባቢ እና ቤተ ክርስቲያን ብዙ ተተኪ ዘማሪያን ያፈረች የአምስት ልጆች እናት ሰላሳ አንድ ዓመታትን የዘመረች አሁንም ብርቱ አገልጋይ የሆነች ንግሮ ሲሆን ኢየሱስ የተቀበለና የቤተሰብን ሃይማኖት ሳይሆን የዘላለም ሕይወት የሚገኝበት የግሉን እምነት ሲቀበል ለምን የሚል ጥያቄ በቤተሰቡ ዘንድ ተሰደደ። ላይ ሰማንያ ሰባት አካባቢ የግሉን መዝሙር መጻፍ ጀመረ። በአገልግሎትም እየበረታ የመጣ ላይ 97 ዓ.ም የመጀመሪያ ካሴት ሲያሳተመ በ1996 ዓ.ም የግሏን መዝሙር የጻፈች እና በ1999 ዓ.ም የመጀመሪያ አልበሟን ካሳተመች እንቁ ዘማሪዋ ጋር በ2004 ጋብቻ መሠረቱ። አሁንም የአምስት ልጆች አባትና እናት ሆነው ወንጌልን በዝማሬ እያበረከቱ ያሉ የተወደዱ የተወደዱ ጥንዶች እናለላ ፍሮኔ

የሕይወት ተሞክሮን ያመለከታችሁ ጥንዶች ስለሆናችሁ በቲው ልጅስን ከልብ እናመሰግናለን። ዳዊት አባይነህን እና ቤተሰብ እነሱን ዘማሪ ከዘማሪ ጋር ተጋብቶ መዝሙሩን

መልካም የወንጌል ዘር ሆናችሁ ለትውልድ በመዝሙር አገልግሎት ወይም በኮር አገልግሎት ከ1973 ዓመተ ምሕረት ጀምሮ እስከ አሁንም ከአባቶች የተቀበላችሁትን የወንጌል ጥብንግሎች በቁርጠኝነትና በታማኝነት እያገለገላችሁ ስላላችሁ ለዚሁ ፍረትና መዘምራን በመዝሙርም በሕይወትም ምሳሌ ስለሆናችሁ የአባቶች አምላክ ይባርካችሁ።

አገልግሎት ዘሮናችሁ ለትውልድ በመዝሙር አገልግሎት ወይም በኳይር አገልግሎት ከ1973 ዓ.ም ጀምሮ እስከ አሁንም ከአባቶች የተቀበላችሁትን የወንጌል ድብብሎሽ በቁርጠኝነትና በታማኝነት እያገለገላችሁ ስላላችሁ ለብዙ ኳይረት እና መዛምራል በመዝሙርም በሕይወት ምሳሌ ስለሆናችሁ የአባቶች አባት ይባርካችሁ በማለት ከዘማሪ ዳዊትና ከባለቤታቸው